የካ ከዛ በኋላ ደግሞ በትክክለኛው ስፖርት ወዳዱ በአቶ አብነት ግርማ አማካኝነት ተቋቁሞ የነበረው የሴንትራል እግር ኳስ ቡድን እናሰልጥናል። እስቲ የነበሩን ሂደቶች እና ንግድ ባንክስ ምን ያህል አመት አስቆጠርክ በስልጠ ነው? እንግዲህ የጀመርኩት መጀመሪያ እነዚህ ልጆችን ሲይዝ አርቲስት ቢታ ወርቆ በተለይ በኦሮሚኛ ዘፈኑ የሚታወቅ አባት ነው፣ እና ሁለት ወንድ ልጆቹ ንጋ ሲሰሩ ሴቶች ጀምር ያሉ ስል እሳቸውን ቡድን መሪ ነበር ያለኳቸው እና አራት ኪሎ ያሉትንም እንደነጸዴ እንደገና ደግሞ ዘውዲታ ሆቴልንም በማነጋገር ገንዘቦች ተሰጥቶኝ፣ ስሙም በዛ ሰዓት ላይ ያልነው በጣም በሚያስገርም ሁኔታ ምስራቅ ቀረር፣ ምስራቅ ቀረር ማለት የሀዲያ ሱፐርማርኬት የዛ ሀገር ሰው ስለሆነች ትረዳናለች ምናምን ብለን ነው እና ከዛ በኋላ ግን ዞን አራት የሚባል ዞን አራት በዛን ሰዓት ላይ የክፍለ ከተማ መዋቅር ሳይመጣ ነው። እዛን ጊዜ ደግሞ አስናቀ ሰለሞን አሁን የኢትዮጵያ ንግድ ባንክ ስራ አስኪያጅ ናቸው እና እሳቸው በእሳቸው አማካኝነት ወደ ወደ እንትን ገባውኝ ወደ ዞን አራት ገባውኝ። ዞን አራት አንድ አመት ከሰራው በኋላ ደግሞ የካ ክፍለ ከተማ አምስት አመት ሰራው። የካ ክፍለ ከተማ ጥሩ ጊዜ ነው ያሳለፍኩኝና እዛ ውስጥ የወጡት እንደነ ዩዲት እንደነ ማርታ በቀለ እንደነ ሽታዬ ሲሳይ አይነት ተጫዋቾችን ለአጭር ጊዜ ለብሔራዊ ቡድን ያደረስንባቸው ጊዜዎች አሉና እኚህ ስራ አስካጅ የካ ክፍለ ከተማ የወጣቶችና ስፖርት ኃላፊ በሚሆኑበት ጊዜ ለምሳሌ አድማስ ኮሌጅን በማነጋገር ሴንትራል ጤና ኮሌጅን በማነጋገር ሴንትራል ጤና ኮሌጅ ደግሞ አቶ ዋብነት ግርማዬ ለእኔም ለኢትዮጵያ ሴቶች እግር ኳስም ትልቅ ታሪክ የሰሩ አባት ናቸው። እሳቸው ደግሞ ቅድሚያነትን ሰጥቶ የመጀመሪያ ደሞዜ ሰባ አምስት ብር ነበረ እና ከየካ ወደ ሴንትራል ገባው ማለት ይቻላል። ሴንትራል ደግሞ የትምህርት እድል ለልጆች በመስጠት እና አምስት አመት በቆየባቸው ጊዜ ሁለት ዋንጫዎችን ያገኘት እና ከዛ በኋላ ልጆቼ ግን ነርስ ሆኗል ዲፕሎማ ይዘዋል። ካምፕ ነበር የሚቀመጡት የነበረው እና ከተለያየ አካባቢ ላይ እንግዲህ እዛ አምስት ዓመት ባሳለፍኳቸው የብሔራዊ ቡድንም የመጀመሪያ ጊዜ የተያዝኩት እሳቸው ጋር ነው እና በዚህ አጋጣሚ የሴንትራል ጤና ኮሌጅ እና እንደገና ደግሞ አሁን ኢትዮጵያ ንግድ ባንክ ስራ አስካጅኑት አቶ አስናቀ ምናልባት ለተጫዋች ለአሰልጣኝ ይመሰከራል ለመሪዎች አይመሰከርም። እና ክፉ መሪዎችን እነኩሳቸዋለን፣ ጥሩ መሪዎችን ደግሞ ወደ ፊት ለፊት ለእውነት የሚጋፈጡትን ሰዎችን አናወጣቸውም። እና እሳቸው ይሄንን ጥሮ ኋላ ላይ ግን ያው ኮሌጁም እየተዳከመ ሲመጣ እና ወደ መዝጋቱ ሲሄድ እሳቸው ደግሞ የኢትዮጵያ ንግድ ባንክ ስራ አስኪያጅ በሆኑበት ጊዜ ኢትዮጵያ ንግድ ባንክ ስራ አስኪያጅ ብቻ ሳይሆን ከዮሐንስ ሳሌ ከአሜሪካ ነገር በመጣበት ጊዜ ደግሞ የቴክኒክ ኮሚቴ ሰብሳቢ ነበሩ። አስናቀ ሰለሞን በእኔ ሕይወት ውስጥ በጣም ዛሬ በዚህ ትልቅ ሚዲያ ላይ በደንብ ያወራሁት ብዙ ጊዜ አንስቼ አላቅምንና የሚሰራ ሰዎች ብዙ ጊዜ ከላላ ስለሌላቸው ብታነሳ እንደ መጥፎነት ነገር ስለሚወሰድ ብዙ ጊዜ ደባብቃለሁ እና እሳቸው ንግድ ባንክን በማሳመን እንደገና ደግሞ ሴንትራል ጤና ኮሌጅን በማሳመን ስድስት መቶ ሀምሳ ሺህ ብር ክለብ የተሸጠበት የመጀመሪያ ጊዜ፣ ኢትዮጵያ ንግድ ባንክም ደግሞ እነዚህ ተጫዋቾችን መጀመሪያ አግኝቶ አሁን ደግሞ እስከ አምባሳደር እስከ መሆን ደረጃ የደረስንበት ነው። እና እኔ አንድ ነገር አምናለሁ፣ አንድ ነገር ከተሰጠኝ ያንን እድል ማብዛት ነው። ምናልባት ኢትዮጵያ ንግድ ባንክ በምንገባበት ጊዜ ብዙ ምቹ መንገዶች አልነበሩ። ስሙ በጣም ትልቅ ነበር እና በመስራት ኃላፊዎችን እንዴት መቀየር እንዳለብን ስራዎችን ሰራን። ሁለት ሺ ሶስት ነው የገባ ነው። ሁለት ሺ ሶስት በምንገባበት ጊዜ ከአስራ አምስት ከሀያ ቀን በፊት ደቡብ አፍሪካ ነበር። ደቡብ አፍሪካ በሄድንበት ጊዜ በርካታ ተጫዋቾች ጠፍቶብኛል ይኔ አምበል ዘይቱና ያሲንን ጨምሮ ሌሎችንም ተጫዋቾች ጠፍቶ ከዛ በኋላ ግን ተመልሰን ወደ ኢትዮጵያ ንግድ ባንክ ገባን ንግድ ባንክ ከገባን በኋላ በጣም ወርቃማ ጊዜውናችን አሳልፈን እንግዲህ አስራ አራት ዓመት ጨርሼ አስራ አምስት ዓመት ሆኖኛል። ያስመዘገብነው ወደ አስራ ስድስት ዋንጫ ነው። እንደገና ደግሞ እኔም ብሔራዊ ቡድንም አብሬ ከነሱ ጋር ሰርቻለሁ እና ንግድ ባንክን ከሴንትራል ተሽጬ እስካሁን ድረስ ማስታወቂያ ወጥቶ ሳይሆን በመስራት ከዞን አራት እንደገና ደግሞ ከየካ ክፍለ ከተማ ከሴንትራል እንዲህ በቀበብሎች የመጣሁበት ነው እና ንግድ ባንክ ደግሞ ዛሬ አምኖብን ከሀገራችንም አልፎ ምስራቅ አፍሪካ በምስራቅ አፍሪካም እስከ ቻምፒዮንስ ሊግ ኃላፊዎቹ የተማሩ እውቀት ያላቸው እጅግ በጣም ደግሞ ሴትን መውደድ ብቻ ሳይሆን በተግባር ያሳዩን ናቸው እና የእኛም መስራት የኛም ጥንካሬ የኛም ጉብዝና እኔ ልጆችም ዲሲፕሊን እንዳለ ሆኖ የነሱ ግን እኛን በጊዜ ወደ ጊዜ የሚረዱበት ዛሬ ላይ እንድንደርስ አድርጎናል። ብዙ በርካታ ተጫዋች ፕሮፌሽናል ተጫዋች ገዝተናል። ፕሮፌሽናል ተጫዋችንም አፍርተናል ለወደፊቱም እናፈራለን እና ዛሬ ላይ ደግሞ ኢትዮጵያ ንግድ ባንክ አንደርቨንት የያዘበት ዘመን ላይ ነው ያለው ና ከልጅ ክለብ ቅድሚያ የያዘበት ብዙ ነገሮችን የሚያደርግ ነው እና እኔ ነገሮችን በመስራትና ልጆቼን በማሳመን ልጆቼ ደግሞ ሙያን እየወለዱ ለምሳሌ በፊትም የነበሩት እነሎዛን ከዛ ነ ታሪኳን አሁን ደግሞ ላሉት ደግሞ በሙያ እየወለዱ ጥሩ ነገር እየሰሩ ዛሬ ላይ ደርሷል። እንግዲህ ይህንን ይመስላል ክለብ ላይፍ። እሺ፣ አሰልጣኝ ብሬ እናመሰግናለን። አንድ ሜሞና አብላክ የሚባል ተመልካቻችን ለታሪኳ ጥያቄ አቅርበዋል። ሰላም፣ እንዴት ናችሁ? እንኳ ደህና መጣችሁ። ለወጣቷ ግብ ጠባቂያችን ጥያቄ ነበረኝ። ያው እዚህ ላይ ትንሽ ክፍተት አለው። ያው ታሪኳ እንኳ ወጣቷ ሳይሆን አጋፏ ግብ ጠባቂ ብትባል ነው የሚቀለው። እና ምን ይላል አሁን ባለችበት የስኬት ጎዳና ላይ ለመብቃቷ የጎላ አስተዋጽኦ ያደረገላት አሰልጣኝ ማን ነው? ለወደፊትስ ምን አቅዳለች? የሚል ጥያቄ ቀርቦልሻል። የእኔንም አንድ ጥያቄ ላድርግና እድሉን ደግሞ ለአንቺ ልስጥ። የእኔ ጥያቄ ምንድን ነው? ከኢቲ መቶ ሀያ ሁለት በኋላ ቀጥታ ወደ ድሬዳዋ ነው የሄድሽው? ጥረት ነው የሄድሽው ከድሬዳዋ በኋላ ነው ጥረት? ወደ ድሬዳዋ እንዴት ልትሄጂ ቻልሽ? ከዛ በተረፈም ለሴት እግር ኳስ ተጫዋቾች ባህላችን፣ የቤተሰብ ሁኔታ ከባድ ነው። ኳስ ለመጫወት ይከብዳል፣ ያስቸግራል። ያንን ተቋቁመሽ እንዴት ወደ ድሬዳዋ አልቴጅ ቤተሰቦችሽ ምን ነበረ ስሜታቸው? እሺ ያው መጀመሪያ ያው ኢቲ መቶ ያው ስጫወት የቤተሰብ ጫና ነበረብኝ። እውነት ለመናገር በሰዓቱ ትሬን ከሰራን በኋላ የምንመገበው ምግብ ነበር እና ወደ ኳሱ እንድገባ አይፈቀድልኝም ነበር እና እናቴ የሚመስላት የኳሱ ፍላጎት ሳይሆን ያ ከትሬንጉ በኋላ የምበላው ምግብ ነበር የሚመስላት። ሆነ ጉጉቴ ልጅም ስለነበርኩኝ ኳሱን አይቼ መሄድ አይመስላትም ነበር እና ያው ልጅ ስለሆንኩኝ እነሱ የሚያደረጉት የሚበሉት ነገር ከሆነ እኔ እገዛልሽ አለው፣ ምግቡን፣ ነይ ወደ ትምህርትሽ ሂጂ ነበር የምትለኝ። ተጽዕኖ ነበረብኝ እውነት ለመናገር ወደ ትምህርት እንዳደላ ነው የሚያደርጉኝ የነበረው። ከተነሳው ሀሳብ ተንተርሼ ብዙ እኔ በዙሪያዬ ብዙ አሰልጣኞች አልፈዋል። በተለይ በጣም እድለኛ ነኝ ብዬ ነው የማስበው፣ ብዙ አሰልጣኞችን አግኝቻለሁ። ግን ሙር መሰለ ስሙን አንዴ ትደግሚልን? ምክንያቱም ትቆራረጣለች፣ ይቆራረጣል። ታዲያ ልጅ በነበርኩበት በዛ እድሜ ብዙ ያስተማረኝ ነገር ዛሬ ላይ ለላይፌ ትልቅ አስተዋጽኦ አድርጓል ብዬ ነው የማስበው እና ትልቁን አንትን ይወስደዋል። እስራኤል ጊነሞ ይባላል። አሰልጣኝ እስራኤል ጊነሞ የሐዋሳ ከነማ እሺ፣ አሰልጣኝ እስራኤል ጊነሞ ይባላል የሐዋሳ ከነማ የወንዶቹ ምክትል አሰልጣኝ ነው። አሁን ትልቁን አስተዋጽኦ የሚወስደው እሱ ነው። በብዙ መንገድ አስተምሮኛል፣ ብዙ ነገሮችን እንዳስተካከል በተለይ በልጅ አይምሮዬ ብዙ ነገሮችን እንድቀርጽ አድርጎኛልና ትልቁን አስተዋጽኦ ይወስዳል። ሌላው ደግሞ ወደ ድሬዳዋ ከሜዴ በፊት አሰልጣኝ መሰረት ሉሲም አቀጣ ከዛ ፊት የፕሮጀክት ውድድሮች ነበሩ። ከዛ ደግሞ ተምርጥ ተመርጦ የሉሲም አቀጣጠ የሚባል አዋሳ ላይ የሚዘጋጅ የአንድ ወር ቆይታ ይመስለኛል። በዛ ውድድር ውስጥ ክለቦች ይመጡ ነበር። ዛን ጊዜ እንዳጋጣሚ መሰረት ማን ነበር የመጣችው? ከዛን ኮች አሰልጣኝ ጎያ ግብ ጠባቂ እንዲሁም አጥቂ ነበራ ነሷ ሰሌክት አድርጎ ሰጠኝ። ደግሞ በዛውም ባይሏ ነበረች። አንዳንድ ክለብ ሲሄድ እንዳይቸግረኝ በማለት ብዙ ስራዎችን አሰርታኝ ያው ወደ ድሬዳዋ ሄድኩኝ ማለት ነው።